አንዳንዶች አፍሪካ ውስጥ የምትገኘው ጣሊያን ይሏታል። ሌሎች ደግሞ አፍሪካዊቷ ሰሜን ኮሪያ የሚል መጠሪያ ይሰጧታል። ይህችን ሀገር ለመጎብኘት በጊዜ መስመር ብዙ ዓመታትን ወደ ኋላ እንደመመለስ ነው ብለው ሲናገሩ ይሰማሉ። ከአፍሪካ ሀገራት ከሁሉም ተገላና ተነጥላ የምትኖር መሆኗን የሚመሰክሩም የትየለሌ ናቸው። ውብ አገርነቷን ግን ሁሉም የተስማሙበት ይመስላል። ይህ ሁሉ ስም የወጣላት እነዚህ ሁሉ ስያሜዎች የሚገልጻት ሀገር በአንድ ወቅት የኢትዮጵያ አካል የነበረችው ኤርትራ ነች። የኤርትራ ጊዜ 1930 ላይ ቆመ ዜጎቿና መንግስቷም በያው ልማድ የሚሄዱ ያኔውን ህይወት የሚኖሩ እንደሆኑ ሀገሪቱን የጎበኙ ይገልጻሉ ስፍር ቁጥር የሌላቸው ክልከላዎች በተጣሉባት ኤርትራ የኢንተርኔት አገልግሎት ማግኘት እንኳን በእጅጉ አስቸጋሪ ነው ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች ለዛሬ ወደ ቀድሞዋ የሀገራችን ክፍል የአሁን ደግሞ ጎረቤት ሀገር ወደ ሆነችው ኤርትራ በምናብ እንጓዛለን ከምጽዋ እስከ አስመራ ኤርትራ ምን ትመስላለች የዜጎቿ ሳኗኗር እንዴት ያለ ነው የሚሉትን በቅርቡ ሀገሪቱን ጎብኝተው ትዝብታቸውን ካጋሩን ሰዎች እንረዱ እንሄዳለን። እጅግ የማትጠብቋቸው አስደናቂ መረጃዎችን እንደምትሰሙም እርግጠኞች ነን። እናንተም ታዲያ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝ ናችሁ። ዋና ከተማዋ አስመራን ጨምሮ ኤርትራን በቅርቡ የጎበኙ ሰዎች አገሪቱን ከሚገልጹበት ንግግራቸው አንደኛው የአፍሪካዋ ሰሜን ኮሪያ የሚለው ነው። አሁን ኤርትራን ማየት በ1930 የነበረችው ጣሊያንን መጎብኘት ነው ሲሏትም ይደመጣል። በአስመራ የቀኝ ግዛት ጥላው አሁንም ፍንትው ብሎ ይታያል። የፊያት ነዳጅ ማደያ አሁንም በአስመራ እምብርት ላይ አለ። ሲኒማ ኢምፓየር፣ ይባስ ብሎም ሲኒማ ሮማም አለ። የጣሊያናውያን ባህላዊ ምግቦች የሆኑት ፒዛና ስፓጌቲ በአስመራ ሁሉም ቦታ አሉ። ማኪያቶ እንደ ጉድ ይጠጣል። የጥንት የጧቷ ፍያት መኪናም አለች። ለኤርትራውያን ኢንተርኔት የብርቅ ብርቅ ነው። ህዝቡ ግን እንግዳ ተቀባይና ምግባረ ሰናይ መሆኑን እግር ጥሎት ያየ ሁሉ ይመሰክርለታል። በቀይ ባህር ጉያ ውስጥ የምትገኘው ኤርትራ በርካታ ታሪክ አሳልፋ አሁንም አስደማሚ ውበቷ ሳይነጥፍ አለች። ግን ደግሞ ከተቀረው ዓለም የተገለለች ህዝቧም ዘመኑን የዋጀ አኗኗር የተነፈገው ነው በአስመራ ታላላቅ ጎዳናዎች እየተዘዋወሩ የጎበኙ ሰዎች ትዝብታቸውን ባጋሩባቸው ዝግጅቶቻቸው፣ ለመሆኑ መንገዶቿ ጭር ያሉት ሰው የት ሂዶ ነው ሲሉ ይጠይቃሉ። ኢንተርኔትም እጅግ ውስን ቦታዎች እንጂ ለሁሉም ኤርትራውያን የተፈቀደ ነገር አይደለም። ቴክስት ማድረግ የሚቻል ባለመሆኑ ሰው ለጉዳይ ሲፈላለግ አማራጩ በመስመር ስልክ መደዋወል ነው። እስኪ በእነዚሁ ጎብኚዎች አይን ዋና ከተማዋ አስመራ እንመልከታት። በመሀል አስመራ ፊያት አልየሮ የተሰኘው ህንፃ አለ። ይህ ጣሊያናውያን ሀገሪቱን በገዙበት ወቅት በ1938 የሰሩት ህንፃ ነዳጅ ማደያ የነበረ ሲሆን አሁን ከአስመራ ምልክቶችና መታወቂያዎች መካከል አንደኛው ነው። የእኛ ኤፍል ታወር ነው ሲሉት ይሰማሉ። ሌላኛው የአስመራ ገጽታ ሲኒማ ሮማ ነው። ይህ ሲኒማም እንዲሁ የቀኝ ግዛት ውጤቱ ሲሆን ጣሊያናውያን በ1937 እንደገነቡት ይነገራል። በወቅቱ ሲገነባ ፊልም የሚታይበት ቢሆንም አሁን ግን ዘርፍ ቀይሯል። አሁን ላይ በኤርትራ የፊልምና ቲያትር ኢንዱስትሪው በከፍተኛ ሁኔታ የተዳከመ በመሆኑ ግዙፉ ሲኒማ ሮማ የቡና መጠጫና እንደ እንግሊዝ ፕሪሚየር ሊግ ያሉ የእግር ኳስ ጨዋታዎች የሚተላለፉበት አዳራሽ ወደ መሆን ወርዷል። እንደ ሲኒማ ሮማ ባሉት ቦታዎች ሰዎች ማኪያቶና ስፕሪስ ለመጠጣት ሲሰባሰቡ ታዲያ እንደ አዲስ አበባ አልያም ሌሎች ከተሞች ሁሉም ስልኩ ላይ አይጣድም። ኢንተርኔት ቅንጦት ሆኖ ስለማይገኝ ሁሉም ከወዳጁ ጋር የሆድ የሆዱን ብቻ ይጫወታል። ኤርትራ ሶስት ቋንቋዎችን እንደ ስራ ቋንቋ አድርጋ ትጠቀማለች። እነዚህ ቋንቋዎች ትግርኛ፣ አረበኛና እንግሊዘኛ ሲሆኑ በየመንገዱ የሚጻፉ ምልክቶችና ማስታወቂያዎችም በአብዛኛው እነዚህ ሶስቱን ቋንቋዎች ያካተቱ ናቸው። ሀገሪቱ ናቅፋ የሚባል የመገበያያ ገንዘብ የምትጠቀም ሲሆን በሌላው ዓለም እንዳለው በክሬዲት ካርድ መክፈል ግን የሚታሰብ አይደለም። ሁሉም ግብይት በጥሬ ገንዘብ ብቻ የሚከናወን ሲሆን፣ ኤቲኤም ማሽንም የለም። ይህንን ሁሉ ያዩ ታዲያ ድሮ ድሮ ህይወት እንዴት እንደነበር ማወቅ ከፈለጋችሁ አያት ቅድመ አያቶቻችሁን ጠይቁ፣ በዓይናችሁ ማየት ከፈለጋችሁ ግን ኤርትራን ጎብኙ ይላሉ። እስኪ አሁንም በአስመራ እንቆይና ሌላኛው መልኳ የሆነውን ሲኒማ ኢምፓየርን እንጎብኝ። ይህ ሲኒማም በጣሊያኖች በ1937 የተገነባ ሲሆን ያኔ ከሲኒማ ቤትነቱ በዘለለ በፋሽስት ፓርቲ ቢሮ ነበር። ይህ ታሪከ ከፍተኛ ህንፃ አሁን ደግሞ የኤርትራ ትምህርት ሚኒስቴር ቢሮ ሆኖ እያገለገለ ይገኛል። በአስመራ የሚገኙት ታላላቅ ሕንጻዎች የተገነቡት በጣሊያኖች ነበር ለማለት ያስደፍራን። በአስመራ ጎልተው ከሚታዩት ሕንጻዎች መካከል ሌላኛው ቲያትሮ አስመራ ሲሆን በ1918 በጣሊያኖች የተገነባው ቲያትሮ አስመራ አሁን ላይ በአብዛኛው የካፊ አገልግሎት ነው የሚሰጠው። በነገራችን ላይ በዩኔስኮ የተመዘገበ ቅርስም ነው። የአስመራ ከተማ አስተዳደር ተብሎ የተገነባውና ዛሬም በአስመራ ገዝፎ የሚታየው ህንፃ በ1930 የተሰራ ነው። ታዋቂው አስመራ ፖስት አገልግሎት ህንፃም ቢሆን በ1916 የተገነባ ነው። የፖስት አገልግሎቱ አሁንም እየሰራ ሲሆን በርካታ ግለሰቦችና ተቋማት ይጠቀሙበታል። የጣሊያን ተጽዕኖ በህንፃዎቿ ብቻ የተገደበ

በሁሉም የአስመራ አካባቢዎች የጣሊያን ምግቦችና መጠጦች የሀገሬው ነባር ባህል ሆነው ሰርጸዋል። ሁሉም በየካፌው ፒዛና ስፓጌቲውን አዝዞ ይበላል። አይኑን ጨፍነው የወሰዱት ሰው የኤርትራ ካፌዎች ውስጥ ቢገልጡት ጣሊያን ሮም ነኝ ብሎ መከራከሩም አይቀርም። ኤርትራውያኑ እንዲያውም ፒዛና ስፓጌቲያችን የጣሊያንን ያስንቃል ይላሉ። ቀኑን ሙሉ ማኪያቶ ሲጎነጩ ይውላሉ። አመሻሹ ላይ ፒዛሊያን ስፓጌቲያቸውን ይመገባሉ። በአስመራ ሁሉም ነገር የጣሊያን ውርስ ይመስላል። መኪናን ያነሳን እንደሆን የጥንት የጠዋቶቹ የጣሊያን መኪኖች ዛሬም በአስመራ ጎዳናዎች ይታያሉ። በ1953 የተሰሩት የፊያት መኪኖችን አስመራ መንገዶች ላይ ማየት እንግዳ ነገርም አይደለም። ጥንታዊ የፊያት መኪናቸውን እያሽከረከሩ ነዳጅ ሲያልቅባቸው ደግሞ በጥንታዊ የፊያት አሌሮ ነዳጅ ዳጅ ማደያ ነዳጃቸውን የሚቀዱ ኤርትራውያን ብዙ ናቸው። ኢትዮጵያን ጨምሮ በአብዛኛው የዓለም ክፍል ኢንተርኔት አይደለም በከተማ በየገጠሩ ሳይቀር ተስፋፍቷል። በኤርትራ ግን በዋና ከተማው አስመራ እንኳን ይህ የለም። ታዲያ በዚህ በአንደኛው ክፍለ ዘመን ሰው እንዴት ያለ ኢንተርኔት ይኖራል? በዚህ ዘመን ያለ ኢንተርኔትና ማህበራዊ ሚዲያስ ሕይወትን መግፋት ምን መልክ ይኖረው ይሆን የሚል ጥያቄ አስነሳን። የሆነ ሆኖ ኤርትራ ውስጥ አንድ ሰው የግድ ኢንተርኔት ማግኘት ካስፈለገው አማራጩ በቁጥር ውስን ከሆኑት የኢንተርኔት ካፌዎች ውስጥ ወደ አንዱ ሂዶ በሰዓት እየከፈለ መጠቀም ነው። እግራቸው ከኢንተርኔት ቤቱ ሲወጣ ደግሞ ዳግም ከቨርቹዋል ዓለም ጋር ያላቸው ግንኙነት ይቋረጣል። ኢንተርኔት ቤት ሂዶ በክፍያ ሲጠቀሙ ሁሉም ነገር እንደ ልብ የሚገኝ አይደለም። አብዛኞቹ የማህበራዊ ትስስር ገጾችም በመንግስት ብሎክ የተደረጉ ስለሆኑ ተጠቃሚዎች እነዚህን ማህበራዊ ትስስር ገጾች ለመጠቀም ቪፒኤን ማብራት ይኖርባቸዋል። ፊልም ማየት ሲያስፈልጋቸውም በእነዚሁ የኢንተርኔት ቤቶች የመረጡትን ፊልም እንዲወርድላቸው አድርገው ቤታቸው ሂደው ይመለከታሉ። በአስመራ ሙዚቃን በሸክላ ማድመጥ የድሮን ካሴት መግዛትም አሁን ድረስ ያለ ልማድ እንደሆነ በቅርቡ ከተማዋን የጎበኙ ሰዎች ግርምት ያጋሩት እውነት ነው። የከተማዋ ቤተ ክርስቲያናትና መስጊዶች ሳይቀሩ በ1920ዎቹ በጣሊያኖች የተገነቡም ናቸው። ኤርትራ አሁን ያላትን መልክ ለመያዟ ያለ ጥርጥር የሚገኝ ግዛት ትልቁን ሚና ተጫውቷል ታሪክን ትንሽ ወደ ኋላ መለስ ብለን ስንመለከት አጼ ዮሐንስ አራተኛ ከወደቁ በኋላ አጼ ሚኒሊክ ስልጣኑን ሲይዙ ከጣሊያን መልእክተኛ ጋር የውጫሌውል ይፈራረማሉ። እንደሚታወቀው 17ኛው አንቀጽ ልዩነት ይፈጥራል ብዙ ሰዎች ለአድዋ ጦርነት መንስኤ አድርገው የሚያቀርቡት ይህን የውጫሌውል ነው ግን የውጫሌውል ምክንያት አይደለም የውሉ 17ኛው አንቀጽ ክብሪት ይጫር እንጂ ዋናው ምክንያት የኢጣሊያ የመስፋፋት ፍላጎት ነው ጦርነቱ በዚህ መነሻ ከተካሄደ በኋላ አጼ ሚኒሊክ መረብን ተሻግረው ለመግፋት አልሞከሩም ነበር። ከዚያ በኋላ ጣሊያን የያዘችውን በመረብ ወዲያ ግዛት ኤርትራ ብላ ሰይማ ማስተዳደር ያዘች። የቀኝ ግዛት ያኔ ነው የሚጀመረው። ለ50 ዓመታት በዚህ ሁኔታ ኤርትራ ቀኝ ግዛት ሆነች። በዚህ ወቅትም ጣሊያን እስካሁን ያልጠፋ አሻራዋን ኤርትራ ላይ አኖረች። ቀጥሎ የሁለተኛው የዓለም ጦርነት መጣ። በዚህ ጊዜ ጣሊያን ከጀርመን ጋር ወገነች። ከእነሱ በተቃራና የተሰለፈችው እንግሊዝ ኢትዮጵያ ነፃ እንድትወጣት ታደርግና ጃንሆይ ከስደት ተመልሰው መንግስታቸውን እንደገና ይመሰርታሉ። በዚህ ጊዜ ኤርትራ ከጣሊያን አገዛዝ ወደ እንግሊዝ ወታደራዊ አገዛዝ ትዞራለች። ለአስር ዓመታት ኤርትራ በእንግሊዝ ስር ነበረች። በዚህ አጋጣሚ የኤርትራውያን የነጻነት ታጋይ ድርጅቶች ብቅ ይላሉ። በሶስት ጎራም ይከፋፈላሉ። አንደኛው ከኢትዮጵያ ጋር መዋሃድ አለብን፣ ጠላቶቻችን ናቸው ቀድሞ የለዩን፣ እንጂ እናት ሀገራችን ኢትዮጵያ ናት የሚሉ የአንድነት ሐሳብ አራማጆች ናቸው። ሁለተኞቹ ነፃነትን መገንጠልን የሚፈልጉ ሲሆኑ በአብዛኛው በዚህ ስብስብ ውስጥ የነበሩት ሙስሊሞች ናቸው ይላል ታሪክ። ይህ ንቅናቄ የተባበሩት መንግስታት ድርጅት ዘንድ ይደርሳል። አቶ አክሊሉ ሀብተወልድ ያን የኢትዮጵያ ውጭ ጉዳይ ሚኒስትር ነበሩ። እሳቸው ግሩም የሆነ የፖለቲካ ጨዋታ ይጫወታሉ። ሶስተኞቹ መዋሃድ አለብን ግን ውል እናስር ይገባል የሚሉ ናቸው። በመጨረሻ ሰፊ ክርክር ከተደረገ በኋላ በውል የሚለው ሀሳብ አሸነፈ። ኤርትራ መስከረም 1946 ዓመተ ምህረት በፌዴሬሽን እንድትዋሃድ ሆኖ ነበር። ዳሩ ግን ይህ አንድነት እስከ መጨረሻው አልተጓዘም። በተለያዩ ጊዜያት መቆራቆሶች እየተፈጠሩ ልዩነቶች እየተፈጠሩ መጡ። በመጨረሻም ግንቦት 16 1985 ኤርትራ ከኢትዮጵያ ነፃ መውጣቷን በህዝበ ውሳኔ አሳውቃለች። ኤርትራ ነፃ ሀገር መሆኗን ስታውጅ ፕሬዝዳንቱ ኢሳያስ አፈወርቂ ነበሩ። ሰውየው ሀገሪቱን እስካሁንም ድረስ እያስተዳደሯት ይገኛሉ። በአገዛዝ ዘመናቸውም ኤርትራን ከተቀረው ዓለም የተገነጠለች፣ በሯም ለየትኛውም ውጭ ኃይል ዝግ እንዲሆን አድርገዋል። ለራሳቸውና ለአገዛዛቸው የሚበጀውን ህግ እያወጡ የሚመቻቸውን ደንብ እያረቀቁም ህዝባቸውን ረግጠው እየገዙ ነው። በኤርትራ ሁሉም ዜጋ ወታደራዊ አገልግሎት መስጠት አለበት። ከኤርትራ ወደ የትኛውም የዓለም ክፍል በረራ ለማድረግም ልዩ ፍቃድ ማግኘት ግድ ይላል። ኤርትራ ከቴክኖሎጂ የተቋረፈች ከቨርቹዋል ዓለምም የተገነጠለች እንድትሆንም አድርገዋታል። አሁን ኤርትራ ውስጥ ቢዝነስ የሚሰራው ገጽ ለገጽ በመገናኘት ብቻ ነው። ኦንላይን ቢዝነስ ከነጭራሹም አይታወቅም። በነገራችን ላይ አስመራን ለመጎብኘትም ይሁን ለቆ ለመውጣት ልዩ ፍቃድ ማግኘት የግድ ነው። ባይሆን በቆሻሻ አያያዝ ለእኛም የሚተርፍ ጥሩ ልማድ ያላቸው ይመስላል። ሁሉም ሰው ራሱ ለሚያመነጨው ቆሻሻ ተጠያቂ ነው። ሙዝ እየላጡ አሊያም ጀላቲ እየመጠጡ ቆሻሻ በየመንገዱ መጣል አይቻልም። ሁሉም ሰው ጠዋት 12 ተኩል ይነሳና በቤቱ ያጠራቀመውን በቀጥታ የቆሻሻ መኪና ላይ ይጭናል። እንደኛ ሀገር የቆሻሻ ማጠራቀሚያ ላይ ተራራ ሳክሎ እየቆለለ አካባቢውን አይበክልም። እስኪ አስመራን ነገር እዚህ ላይ እንተወውና ሌላኛዋን አስደናቂ ከተማ ምጽዋን እንመልከት። በቀይ ባህር ጉያ ውስጥ ተሸሽጋ በበርካታ ከፍተኛ ቦታዎች ተከባይ የምትገኘው ምጽዋ እጅግ ታሪካዊት ደግሞ ማራኪ መልካዓ ምድር የታደለች ከተማ ነች። የወደብ ዳርቻ እንደመሆኗ ከጥንት እስካሁን ብዙ አገራት ዓይን ውስጥ የምትገባ ከተማም ነች። በታሪክ ከኦቶማን ታሪክ እስከ ግብፅ፣ ከጣሊያን እስከ እንግሊዝ ለዚሁ ወደብ ሲባል ተቀራምተዋታል። ለዘመናት በተፈራረቀው ጦርነት ምክንያትም ምጽዋ የዕድሜዋንና ወሳኝ ቦታ ላይ መገኘቷን ያህል እንዳታድግ አድርጓታል። አሁን ስትታይም በተፈጥሮ ከታደለችው ማራኪ መልክዓ ምድሮች የፈረሰች ከተማን የምትመስለው ምጽዋ እጅግ ታላቅ የቱሪስት ማዕከል ለመሆን በተፈጥሮ የታደለች ብትሆንም የኢሳያስ አፈወርቂ መንግሥት በሚከተለው የጠርቅሞ መዝጋት መርህ አንድም ቱሪስት ዝር አይልባትም ለማለት ያስደፍራን። በዚሁ ኋላ ቀር አስተዳደሯ የተነሳም ታዲያ ኤርትራ ኤቲኤም የማይታሰብባት ክሬዲት ካርድ ብርቅ የሆነባት፣ ኢንተርኔት በእጅጉ ውስን የሆነባት ሀገር ሆናለች። በዚህ የተማረሩ ታዲያ ባገኙት አጋጣሚ ሁሉ ጥለው ወደ ሌላ ሀገር ይሰደዳሉ። ሀገሪቱ አሁን ላይ 3.5 ሚሊዮን ሕዝብ እንዳላት ሲነገር በተለያየ አጋጣሚ ከኤርትራ የወጡትና በመላው ዓለም ተበትነው የሚገኙት ደግሞ 1 ሚሊዮን እንደሚደርሱ ይነገራል። ቀጣዩ ዘመን ለኤርትራና ለኤርትራውያን ምን ይዞ ይመጣ ይሆን? ውድ ቻናላችን ቤተሰቦች ኤርትራ አሁን ላይ ምን ትመስላለች፣ የህዝቧ ኑሮና አኗኗሩ ውስጥ ምን ይመስላል የሚለውን በወፍ በረር ያስቃኘንበት መስተናዷችን ይኸው ነበር። ኢትዮጵያውያንና ኤርትራውያን በታሪክ የተጋመዱ ከዛ አልፎም የተዋለዱ በመሆናቸው ዝግጅቱ አንዳች ትዝታ እንዳጫረባችሁ እምነታችን ነው። እስኪ ሀሳብ አስተያየታችሁን ደግሞ በሀሳብ መስጫው በኩል አጋሩን። በሌላ ዝግጅት እስክናገኛችሁን መልካሙን ሁሉ በመመኘት ተሰነባበትን።